እድሜ ይስጠን እንጂ ገና ብዙ እናያለን ብዙ እንሰማለን፣ ብላለች አያቴ። ኢሳም እንግዲህ ለቢዝነስ በፈለገው ሴት መሠረት ኢሳም ሴት ፈልጎ እንዴት ያጣል በሚል መርህ ማለት ነው። ሰብሰብሰብ አድርጌ እንግዲህ ለካሜራ ምቹ የሆኑ ቀይ ሴቶች ነበር ያለው። እንግዲህ ሰባስቤላችሁ ይየላችሁ መጥቻለሁ። ይህ ሀሳብ ግን ትክክል ነው ወይ ትክክል አይደለም ወይ የሚለውን እናንተ የምትስጡበት ይሆናል። እስከዛው ድረስ ላይክ እያደረጋችሁ ተከታተሉኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኒጋለው አልሐምዱሊላ እንዲሁም ክርስቲያን ወገኖች ሰላም ጤና ይስጥል ብያለሁ ሁላችሁም ያላችሁበት የአላህ ዝነትና ራህመቱ ያላችሁ እያልኩኝ ለቻናል አዲስ የሆናችሁ ሰብስክሪብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ እያደረጋችሁ፣ ሸራ እያደረጋችሁ ኮሜንቱን አሸብርቁት ማለት ነው። መልካም አስተያየታችሁን አስቀምጡ፣ ስለ ኢሳም ጉዳይ ማለት ነው። እንግዲህ ዛሬ ስመጣላችሁ ኢሳም እንግዲህ ከኤክራም ጋር ያለው ነገር አብቅቷል። ለስራ ዝግጁ የሆኑ ሴቶች፣ ቆንጆ ሴቶች፣ ቀይ ሴት ብትሆን ትመረጣለች። ለካሜራ በጠራኋት ሰዓት ሬድ የምትሆን ሴት ፈልጉ፣ በውስጥ አናግሩኝ ባለው መሰረት እንግዲህ ያው ሴቶቹ ከያሉበት እንዴ ኢሳም ሴት ፈልጎ ነው ወይ እኛ ኢክራም ይዛብን ነው እንጂ መቼ በማለት እንግዲህ ወጣ ወጣ ወጣ ወጣ ብለው መጥተዋል ማለት ነው። እንግዲህ ከብዙዎቹ አንድ ሦስቱን ይዤላችሁ መጥቻለሁኝ። እንግዲህ ይሄ ነገር ግን እንዴት ነው ኢሳም፣ እንዴት አስቦት ነው ቢዝነስ በዚህን ያክል ሊያጧጥፈው ነው የሚለውን እናያለን ማለት ነው። ነገር ግን ማለት ነው ሴት ልጅ እንደዚህ በዚህን መልኩ ጨረታ መውጣቷ በጣም ያሳዝናል። ለሰው ልጅ ቢዝነስ ወሳኝ ነው። ነገር ግን ቢሆንም በዚህ ልክ መጫረትና ራሳችንን ዝቅ ማድረግ በጣም ምን ያክል የሴት ልጅ ክብር እንደሚነካ የእናንተን የወጣችሁትን ብቻ ሳይሆን በመላው ኢትዮጵያ ሴቶች ክብር ዝቅ እንደሚያደርግ ይህ ግልጽና ግልጽ ነው ማለት ነው። ምን መሰላችሁ? እሱ ያለው እንግዲህ ላይቭ ላይ ቁጭ ብሎ ምንድነው ያለው? እኔ በቃ በፈለግኳት ሰዓት ለስራ ተነሳሽነት ያላት ሬዲ የሆነች ኮንተንት ባይኖራ ችግር የለውም፣ ቀስ በቀስ አስለምዳታለሁ ብሏል። ምክንያቱም ኢክራምንም ለዚህ ያበቃት እሱ ስለሆነ ማለት ነው። ይሄ ግልጽና ግልጽ ነው። ኢክራምም ተናግረዋለች ማለት ነው። በጣም አይናፋር ነበረች፣ ለስራ ዝግጁ አልነበረችም። በሱ ጉትጎታና በእሱ በሱ ድካም እዚህ ደረጃ እንደደረሰኝ ከአንድም ሁለት ጊዜ ተናግራለች ማለት ነው። ኢሳም ለዚህ እንዳበቃት ኤክራም ማለት ነው። እና አሁን ላይ ከኤክራም ጋር ያላቸው ነገር ለስራው እንዴት አብሮ እንደማይሄድላቸውና እንዴት እንደተለያዩ አናቅም፣ አላህ ብቻ ነው የሚያውቀው ውስጣቸውን ያለውን ነገር ግን እንዳለው እንደተሰማ እንደሰማ ነው ያኔ ለእሷ ለሚሰራው ኮንተንትና አብዛኛው ቦታ መገኘት ተገኝቶ መስራት የሚፈልገው ቦታ ላይ እንዳልተገኘችለት መገኘት እንደማትፈልግ ነው እንግዲህ የሚያሳየው እሱ ማለት ነው። ምክንያቱም ካለው አንጻር ማለት ነው ምንድነው ያለው እንግዲህ፣ ላይፍ ላይ በደንብ ተከታትላችሁ ከሆነ ማለት ነው፣ በቃ ስጠራት በደንብ ሬዲ ሆና የምትመጣ ሴት፣ ለስራ ጉጉነት ያላት ፊቷ ለካሜራ እንዴት ነው ያለው ብዬ ፊቷ ለካሜራ በቃ ዝግጁ የሆነ ቀይ ብትሆን ደግሞ በተለይ ይመረጣላለ። ምክንያቱም ከኤክራም ጋር ሆኖ እንዴት እንደተለወጠ እንዴት እንዳደገ ምን ያክል እንደሰራ ስለሚያውቀው በቀይ ነው የተለከፈው። እሱም ቀይ ስለሆነ ማለት የተለከፈው። ስላቸው ስለ ቢዝነስ ነው ስለ ፍቅር እንዳትኑት ማለት ነው። እኔ መቼም የፍቅር ጓደኛ ሰበሰበ አላልኩም። ምክንያቱም እሱ በዚህ ሰዓት ፍቅረኛ ሚስት ምንም አይፈልግም። እንትኑ ያን የተነሳበት ዓላማው ቢዝነስ እና ቢዝነስ ብቻ ነው። እና ዝግጁ የሆናችሁ እንትኑ፣ ልምዱ እንኳን ባይኖራችሁ፣ እኔ አስለምዳችኋለሁ፣ ኢንቦክስ አድርጉልኝ ብሎ ነው። እንግዲህ ያው ከብዛት እንግዲህ መቼም ሁሉም መሳተፍ አይችሉም። ግን እነኝህን ሶስት ሴቶች እንትን ብሏል። ከማጋ እንደሚቀጥል አናውቅም። እነኝህ ሶስት ሴቶች ግን ላሁኑ እጩ ናቸው ማለት ነው። እየተዘጋጁ ወይን የበላቸው ወይን የበላቸው ወይን የሴቶች በዚህን ያክል አወረዳችሁን? በዚህን ያክል ተዋረድን። እንደው ተወንድ ጋር ታ ስላተተላላጡ ታተግለ ሸለጡ እኮ በቃ ቢዝነስ የለም የለም በቃ ወንዶቹም እንደዛው ከሴት ጋር ተመልካቹም ሮጦ የሚያየው እንደዚህ አይነቱን። አረባ ከተመለስ እንደዚህ አይደለም። የበፊቱ አህላቀ ይሻል ነበር ከኤክራም ጋር አሁን በእክራም ጊዜ አሁን እንደዚህ እንትን ክፍተት ተፈጠሩ ወዲህ ነው። ኡስታዞቹም ምኑ ምኑም ሲሰድባቸው ሲሰድባቸው እንመልሳለን ብለው ኢሳምን ወደ ዲኑ እንመልሳለን ብለው ጭራሽ እንታ እንደዚህ አይነት ሴቶች ጋ አወጡትና ቆጭ አናንተ እኮ ሰውን አትገፋፉ። ተቻላችሁ ምከሩ ቀስ ብላችሁ፣ ካልቻላችሁ ዱአ አድርጉላቸው። ያ ሰውዬ ወደ ሀላቁ እንዲመለስ የሚባለው ትክክል ትክክል ነው። ዩቲና ስን አይታችኋል። ይረግጧታል ይረግጧታል ይረግጧታል። ጭራሽ ብሶባት አሁን ቁጭ። አንድ በረገጣ የተመለሰ የለም፣ በዚህ በዲን ዙሪያ ማለት ነው። በሃይማኖት ዙሪያ በረገጣ በዘለፋ እየተመለሰ የለም። ጭራሽ አይሆን የማይሆን ነገር እየከተትናቸው ቁጭ አለን ማለት ነው። እንዲህ ከኤክራም ጋር ምን ችግር አለው? ያው ኤክራምን ሴት ናት። ለነገሩ ያክል ግን በተወሰነ አለባበሷ የተስተካከለ አረ ተስንትጣሙ ተስንትጣሙ ታይክራም ጋር ማለት ነው። ሀባይ ቦቼና የሰው ልጅ ስንመክራቸውም ሆነ ብዙ ኡስታዞችም መክረውታል። ጭራሽ ብሎ እንኳን ሊመለስ ይሄው ተታለላችሁ፣ ተከተተ። እና ሴቶችም እንግዲህ በዚህን ያክል አዋረዱን፣ ጨረታ ወጡ፣ ጨረታ ወጣን ልበል፣ እንጂ ወጣን ወጣን ልበል ምን ወጣላለሁኝ እኔ ሴት አይደለሁ? እነሱም ሴቶ እኔም ሴቶ ስለሆነ እና ወይኔ ወይኔ ወይኔ ወይኔ እኔ እኮ የምናገረውን ኩላ አስጠፉብኝ። እና እኩርዬ አይዞሽ አይዞሽ፣ ታንቺ አይበልጡም፣ እንደው ምንም እንዳይመስልሽ፣ ከአንቺ አይበልጥም። ግርማ ሞገስ ብቴ ታንቺ ጋር ነው የሚያምርበት። ስራውን ኮንተንቱ የሚሄደው ከአንቺ ጋር ነበረ። ሁሉ ነገር ከአንቺ ጋር ነው ኢሳም የሚያምርበት ነበር። ነገር ግን አሁን ላይ ምን እንደተገኘ አላቅም። አንቺም ወደ ዲኔ ልመለስ ብለሽ ቶሎ ቶሎ አትገኝ መሰለኝ እክራሞ ስራሽ ላይ ለዛ ነው እነኚህን ሴቶች የመረጣቸው። እንግዲህ ተነኝህም ደግሞ የሚመረጥ አለ በጣም የሚወጣ አለ ከሶስቱም። እንግዲህ ከማጋ እንደሚቀጥል እንደው እዱ አድርጉለት እስኪ እንደው ይመለስ እንደው ወደ ራሱ ብላችሁ ማለት ነው። በነገራችን ላይ እኔ ስናደድ ሁሉ ነገር ይጠፋብኝ። ያኔ ስናደድ ስላችሁ በቃ የሆነ ምን አይነት ጊዜ ላይ ደረስን ብዬ ራሴን ትንስል የተዘጋጀሁበት ኮንተንት ራሱ ይጠፋብኛል እና ለዛን ያክል ነው እንግዲህ፣ የኤክራም ሴቶች የአቤት የኢክራም የኢሳም ሴቶች እንግዲህ መረጣ የወጡበት ላይቭ ላይ ቦክስ አድርጉልኝ የተባለው ሴት ሁሉ የቲክቶክ ሴት በሙሉ አረ ኢክራም ከሌለ ከጎንህ እኛ አለን እያሉ እዛው እዛው ሊቭ ላይ እሱ ቦክስ አድርጉ ሲላቸው ማለት ነው። እዛው ሊቭ ላይ ይጽፋሉ። ይህን ያክል ነው። እንደ ኢሳምን የምትከታተሩ ትኖሯል እናንተ ይሄን ያክ እንደው ግን ያው እሱ እዛ አገር ቤት ስለሆነ ውጭ ያላችሁትን አልተካተታችሁም እንጂ፣ የኔ ስንታችሁ ኢንቦክስ አድርጋችኋል። ስንታችሁ የእኔ እኔ ካንተ ጋር ለስራ ኔ ካንተ ጋር ለስራ እያላችሁ እና እንግዲህ እንዴት አያችኋቸው? የኢክራምን ሴቶ የኢሳምን ሴቶች ማለት ነው። እንግዲህ ኢክራም እና ኢሳምን እያምታታሁ ነው የማወራቸው። ምክንያቱም እኔ ተለይተውም አይቻችሁ አላቅም ነበርና መለየትም አልችለኩም። ስማቸውን አምታተዋለሁ። ያው ይገባችኋል። እናንተ እናንተ ይገባችኋል። የኔ ቅመሞችዬ እዬ ማለት ነው እና ሴቶችዬ እንግዲህ ግን እናንተ ተመልካቾች የኔ ማለት ነው እና ትንንሽ ዩቱበሮች እንደው ከዩቱብ ምን ተማራችሁ? እንደው አብዛኛውን ከኢትዮጵያ ዩቱበሮች በሮች ምን አገኛችሁ? እኔ ምንም እንደው አንዲት ነገር እንደው የማገኛት ነገር የለችኝም። እንደው እንደው ተመቶ ፐርሰንት አምስት እንደው ቢኖሩ እንደውን ነከሌን ነከሌ ብዬ መዘርዘር ይችላለሁኝ። ትንሽ እንደው ፍቅር ይዛችሁበት የምትወጡት እውቀት ይዛችሁበት የምትወጡት ከመቶ አምስት ፐርሰንት። ሌላው ቡታጅሮ ህዱ ቡታጅሮዎች ልቅምቅም ያርጋችሁና እናንተ ለቃሚዎች ዛሬ ልሳደብ ነው። ቡታጅሮዎችን እንዲ ለቃቅም ነው። እናንተ ለቅምቅሞች የተንቤ ስራ ሰው እሷ ነበር የመርሃችሁ። እንደው ተሷ ብትማሩ ምናለ ነበረ። እሷው እሷው ከፍታ ለዛ ህብቀታችሁ እናንተ ግን የእሷን አላማታት ትከተሉላት። እሷ ያለችበት ሌላ አላማ እናንተ የምትሰሩት አላማ። እሷ ለህዝብ ልጅ ትምህርት ትሰጣለች፣ እናንተ ለህዝብ ልጅ ገደል ትከታላችሁ። እንደው ገደል ግብት ወሩ የቦታ ጀራይቱ በሮች ማለት ነው። እናንተ ልቅም ቃሚዎች ዛሬ የለም መጣብኝ መጣብኛ አለ ወይ ሙዬ ቅርበልሽ ሙዬ ቅርበልሽ በዚህኛው የራሳቸው ጉዳይ ግን አብዛኛው እነሱ ስለሆኑብኝ እኮ ነው ሚዲያ ላይ ያሉት። የቦታ ሀጀራ ዩቱበሮች ስለሆኑ ኢትዮጵያ እያጠለቀለቁት ወይንም መንግስት ማለት ነው። እኔ ይህን አደርሱልኝ መንግስት ማለት ነው። ግብር ያወጣ በዩቱበሮቹ ላይ ከዛ እያንዳንዳቸው ከዩቱብ ሰፈር ይጠፋሉ። አለዛ አልጠፉልንም። ተግማሙብን አግማሞት ሚዲያውን ምንም ትምህርት አልወሰድንም። ምንም አግማሙብን እና በኢሳም የተነሳ ዛሬ እንግዲህ ሄድኩባቸው። ለማንኛውም ኢሳም አላህ ልቦና ይስጥህ። ሴቶቹም እንግዲህ ያው ነቃ ደንገጥ ብላችሁ የኢሳም ቢዝነስ እንደምታሳኩ እርግጠኛ ነኝ፣ ታሳኩታላችሁ ብዬ እንግዲህ አስባለሁኝ። ግን ከሶስታችሁ ማንኛችሁ እደላችሁ እንደወጣ እናያለን። ከኢሳም ጋር የምትቀጥለው ማን እንደሆነች እናያለን። ትላላችሁ እንግዲህ ሀባይ ውጪ ላይክ እያደረጋችሁ። የዛሬ ቪዲዮ ይህን ያህል ይመስላል። ምክንያቱም ሳስረዝመው እያያችሁልኝ ስላልሆነ በአጭሯ ቀን ጠብ ልበል።